እኔን አላውቅም። የሚኪ ነገር አልወጣልሽም ነው ወይስ ምንድነው? ሚኪ ሚኪ ሚኪ ነው የምትይው፣ ሀያ አራት ሰዓት የወንድ ስም የወንድ ስም ምንድን ምንድነው? በቃ ህይወትሽን ኑሪ ዝም ብለሽ እንደ የወንድ ስም ካላነሰሽ ከወንድ ጋር ካልሆነ ህይወት የለም ነው፣ በቃ ይክረም ይክርብሽ። እንደ ለምንድን ነው ህይወትሽን ማት ኑሪው። ለምንድን ነው ሰላም ማሰጭኝ? እኔ እኮ እንዳንቺ እኮ ችግር የለብኝም። ከወንድ ጋር የወንድ እንደዚህ እንደዚህ እንደዚህ እኔ ብዙ ሀጃ ያለብኝ ልጅ ነኝ። እኔ አልፈልግም አልፈልግም በቃ ተይኝ ተኝ ኖር ልመጂ እኔ ላይ አትድረሽብኝ። የአንቺን ይቅርታ እዛው በቃ አልፈልገውም። እኔ አላህ ይቅር ባዮችን ይወዳል ባልሽበት ይቅር ብዬሻለሁ። እኔ ጋር እንዳመጪ እኔ ጋ እንዳደርሽ ትላንት ስለነበረ መልካም ነገር ብለሽ እኔ ጋ እንዳመጪ አትድረሽብኝ። እኔ ስምሽን አላነሳም። ስ የደረሰው ነገር እናንተ ጋ እንዲደርስ አልፈልግም። እኔ ላይ እኔ የሆንኩትን እናንተ እንድትሆኑ አልፈልግም። እኔ ክራም ስቀርባት ከሁሉም ሰው ነው የወጣሁት። በቃ ክራምንና ክራምን ብቻ ብዬ ሰው ይጠቋቅምብኛል ከተማ ላይ። በቃ ብዙ ነገር ነው የተባልኩት በእሷ ማለት ነው። በጣም ብዙ ነገር ችዬ ነው ነገር እየገባኝ የመጣው። ማማን ይዛት መጣች። እንኳን ማማ አይደለም ለኔ ለማን የምትሳሳ ልጅ ናት። ግን እሷ ቢሰምር ጥሩ ነበር። ሞክሬ ነበር አልተሳካም። እና ምን ይሁን በቃ የራሴን መስመር አስምር ይጓዛለሁ። ያቺ መሆን የምፈልጋትን ሴት ለመሆን እንደገና ሞክራለሁ። ሴት አይደለሁ? ህመሜን ማስታመም አይከብደኝም። እችላለሁ። ደግሞ ፈጣሪ ሁሌም ከኔ ጋር ነው። ያኔ ያልተወኝ አሁንም የምታመንበት ታማኝ ፈጣሪ ያለኝ ከሱ ጋር ይቀጥላል። አሁን ነው ና። በፊት ሰዎች ምን ይሉኝ ነበረ፣ ከኢክራም ራቂ፣ ትዳረውን በተንሽ ነው። ከኢክራም ራቂ እባል ነበረ። ያኔ ብርቅሽ፣ ያኔ በቃ ለምን አራኩሽ ደካማ ጎኔን አግኝተሽ ለምን እኔ ላይ እንደዚህ ማድረግ ፈለግሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደናናችሁ? እኔ ደና ነኝ አልሐምዱሊላ የምር ሆነን ለመናገር ማለት ነው። አንድ ነገር ግን ልንገራችሁ፣ እኔ ዩቱብ ሲጀምር እናንተን የሚያዝናና ነገር፣ ትምህርት የሚሰጥ ነገር ምናምን ህልሜ እንደዛ ነበር። የምር ነው መላችሁና፣ ዩቱብ ምናምን እንደዚህ አይነት ነገር እማውቀው በኢክራም ምክንያት ነው። እዚህ ውስጥ የገባሁት በእሷ ምክንያት ነው እና ጥሩንም መጥፎንም አግኝችበታለሁ። ከምንም ይልቅ ደግሞ ከዩቱብም ከምኑም ይልቅ እኔ እሷ ትበልጥብኛለች የሚል ነበረ። ግን እዛ በአይምሮ ውስጥ ያለው እና ስለ እሷ መጥፎነት ላወራላችሁ ስለ እሷ ወይ እንደዚህ እንደዚህ እንደዚህ ናት ምናም ልላችሁ አይደለም የመጣሁት። እንደዛን አይነት ማንነትም የለኝም። እሷ የምትገፋፋኝ እሷ እኔን እየተፈታተነችኛለችው እንደዛ ነው። ግን ደግሞ ማንነቴ አይደለም። በእኔ አልተሳካልሽም በሌላ ሰው ሞክሪ ቤተሰብ ምን ሊላችሁ ፈልጌ ነው? ዛሬ እቤት መታ ነበር። እኛ ጋር እሷ የመጣችሁ ለሾው ነው ለይቅርታ ነው ብላ ነው የመጣችሁ? ግን አይደለም አይታችኋል፣ ለመሳደብ ነው የመጣችሁ። ግን ምን አይነት ጭንቅላት እንዳለሽ ምን አይነት አስተሳሰብ እንዳለሽ አላቅም። ምን አይነት እንደዚህ አይነት ሰው ነበርሽ? እኔ አብሬሽ ትላንት ሳሳልፍ የነበረው ካንቺ ጋር እንድጸጸት ብሽ ነው ያደረግሽኝ። እና ለመናገር ነው ምልሽ የምር በጣም ነው ማዝ ነው ካንቺ ጋር አንድት ደቂቃ የተቀመጥኩበትን ጊዜ እንድረግም አደርገሽኛል። ምናምን በቃ እኔ ምንም ነገር ስለ አንቺ መናገር አልፈልግም። ኢክራም ተይ አትፈታተኝ ብዬሻለሁ። ተይ ይቅርብሽ ብዬሻለሁ። አይበጀንም፣ በቃ ጥሩ አይደለም ይቅርብሽ። አንቺ ምትሄጅበት አይደል ነው? እኔ እንጃ የሆነ እኔ ላይ ነው ምን ሚኬ የተጠቀመብሽ ነው ያልሽኝ፣ አንቺ ነሽ እኔ ላይ ተጠቀምሽ ያልሽ፣ አሁን ነው የገባኝ። ና በፊት ሰዎች ምን ይሉኝ ነበረ? ከኢክራም ራቂ፣ ትዳራውን እየበተንሽ ነው። ከኢክራም ራቂ እባል ነበረ ያኔ ብርቅሽ ያኔ ይበቃል። ለምን አራኩሽ? ደካማ ጎን እና አግኝተሽ ለምን እኔ ላይ እንደዚህ ማድረግ ፈለግሽ? አላቅ። ካላት ታገኛለሽ። አንቺ እንደዚህ አይነት እኔ ላይ እያደረግሽ ያለሽው ነገር ከሱ ታገኛለሽ። ግን ላንቺ ይሄ ሁሉ ነገር አውራሽ አይደለም። እኔ ላንቺ ግን አንቺ ለመስበር አንድ ቃል ይበቃኛል። ታውቂያለሽ? በጣም መጥፎ ሰው ነኝ እኔ። በእንደዚህ አይነት ሰብር አንቺ ላይ ነው ሰብር ያደረኩት፣ አንቺ ላይ ነው ራሴን በጣም እያደነኩ የመጣሁትና ባለጌ ሆነሽ እንደመጣሽ ባለጌ ሁኜ መምጣት አላቃተኝም ነበረ። ግን ደግሞ አንቺ ያንን ሆንሽና እኔ እንደዛ አልመልስልሽም። ያንቺ አካሄድ እንደዛ ነው አውቃለሁና እንዳያችሁት ነው ቤተሰብ። እሷ ጋ ና ቤት ይቅርታ ልጠይቅ ብላ ማማን ይዛት መጣች። በጣም መልክ ነው የምትሰራው ኢክራም። ግን የዩቲዩብ ሰው ነሽ በጣም ማለት ነው በጣም ይሁን ይሁን፣ በጣም የምትወጂ ሰው ነሽ። አላቅም። አሁን ነው ሁሉ ነገር እየገባኝ የመጣው ማማን ይዛት መጣች። እንኳን ማማ አይደለም ለኔ ለማን የምትሳሳ ልጅ ናት ግን እሷ ላይክ እኔ በማማ ማማ ለኒ ወላሂ ልጄ ናት። በጣም ነው የምወዳት ማማ በጣም ቤተሰብ አታስገቢ እዚህ መሀል አልኳት። ተይ በኔና በአንቺ ይቅር አልኳት። ተይ በቃ አውቃለሁ። ቤቴ የመጣሹ ላይ ቅርታ አይደለም ይቅርታ ለመጠየቅ አይደለም እኔን ለመስደብ ነው፣ እኔን ለመበቀል ነው። እሺ ግን በቃ በእናትሽ ራስሽ እንችለሽ ተንቀሳቀሽ። ቤተሰብ ህፃን ልጅ አታምጪ በቃ አታምጪ። ህፃን ፊት የሚደረገውና የማይደረገው ነገር አለ። እና በቃ አታድርጊ በቃ አትምጪብኝ። እኔ ቤተሰብ ለእናንተ አንድ ነገር ልምከራችሁ፣ የምር ማለት ነው፣ እንደ ትልቅ ሰው ልንገራችሁ። እኔ ላይ ላይክ እኔ እኔ ጋር የደረሰው ነገር እናንተ ጋር እንዲደርስ አልፈልግም። እኔ ላይ እኔ የሆንኩትን እናንተ እንድትሆኑ አልፈልግም። እኔ ክራም ስቀርባት ከሁሉም ሰው ነው የወጣሁት። በቃ ክራምንና ክራምን ብቻ ብዬ ሰው ይጠቋቅምብኛል ከተማ ላይ። በቃ ብዙ ነገር ነው የተባልኩት በእሷ ማለት ነው። በጣም ብዙ ነገር ችዬ ነው። ሰው ለሰው ያደረገውን መልካም ነገር አይወራም እና እኔ ባለጌ አይደለሁም። እና በአንቺ ብዙ መጠቋቀም ይሆኛለሁ። እኔ ላይ ለምን መረማመድ እንደፈለግሽ አላቅም። እና እኔ ለዓለም ይሄ በቃ ይክራም፣ ብቸኝነትን ልመጁ፣ ብቻሽን መኖርን ልመጁ። እኔ ላይ አትድረሽብኝ። የአንቺን ይቅርታ እዛው በቃ አልፈልገውም። እኔ አላህ ይቅር ባዮችን ይወዳል ባልሽበት፣ ይቅር ብዬሻለሁ። እኔ ጋ እንዳትመጪ እኔ ጋ እንዳደርሽ ትላንት ስለነበረ መልካም ነገር ብለሽ እኔ ጋ እንዳመጪ አትድረሽብኝ። እኔ ስምሽን አላነሳም ስሜን እንዳታነሽ። በጣም መልክ እየሰራሽ ነው፣ በጣም ሸው እያደረግሽ ነው። ይቅርብሽ፣ ከዚህ በላይ ይቅርብሽ። ይሄ ከዚህ ጋር አራተኛ ምናምን ነው። እየለመንኩሽ ነው፣ በቃ አትምጭ ብኝ። እኔን አላውቅም። የሚኪ ነገር አልወጣልሽም ነው ወይስ ምንድን ነው? ሚኪ ሚኪ ሚኪ ነው የምትዩ? ሀያ አራት ሰዓት ምንድን ነው የወንድ ስም? ሀያ አራት ሰዓት የወንድ ስም፣ የወንድ ስም ምንድን ነው? በቃ ህይወትሽን ኑሪ ዝም ብለሽ እንደ የወንድ ስም ካላነሳሽ ከወንድ ጋር ካልሆነ ህይወት አይቃ የለም ነው? በቃ ይቅረም፣ ይቅርብሽ። እንዴ ለምንድን ነው ህይወትሽ ማት ኑሪው። ለምንድን ነው ሰላም ማስጭኝ? እኔ እኮ እንዳንቺ እኮ ችግር የለብኝም። ከወንድ ጋር የወንድ እንደዚህ እንደዚህ እንደዚህ። እኔ ብዙ ሀጃ ያለብኝ ልጅ ነኝ። እኔ አልፈልግም አልፈልግም በቃ ተኝ ነኝ። ኦ እና ቤተሰብ እኔ ቤት ውሻ እኔ ሰው ቤቴ ሰው ቤቴ መጥቶ ባለጌ አይደለሁም። ግን የመጣችበትን መንገድ ላይክ ስለማቅ ነው። እኔ እናንተ ማይታችኋል መሃል ላይ ማለት ነው የመጣችው። የሆነ መጥፎ ቃል ነው ካፎ የሚወጣው ቃል ሁሉ በጣም ነው የሚዘግን ነው በጣም ነው የሚያስጠላው። አንቺ እንደዚህ አድርገሽ አንቺ እንደዚህ ነው የምትለኝ፣ እና እኔ ውሻ ሁኛ አይደለም። ግን እኔ እና እሷ መሀል ያለውን ነገር ቤተሰብ ማወቅ የለበትም። እናቴ በጣም ነው የምትወዳት በጣም ነው የምታስብላት ምናምን እና ያ ነገር እንዲቀር አልፈልግም። ያ ነገር እነሱ መሀል ጠባሳ እንዲሆን አልፈልግም በቃ ጥሩነታችን እንደተዋደድን ምናምን እንደዛ እንዲያውቁ ነው የምፈልገው እንጂ እኔ ቤተሰብ ማነካካት ምናምን አልፈልግም። እንጂ ትላንት እንዳመጣጧ ማለት ነው፣ ያ ግቢ በአንድ እግር ነበር የሚቆመው። እሳትና ጭን ነበር የሚለካከው። ሰው ግን በቃ እንድትወጣ ብቻ ነው የፈለግኩት። እና እየሰማሁት ነው ቆልቆልፌባት የምታወራው ነገር እየሰማሁ ነው ቤት ውስጥ ማለት ግን ወጥቼ ከእሷ ጋር አፍ እንደዛ ብካፈት እኔ ከሷ በምንም አልሻልም ማለት ነው። እሷን ባለጌ ናት፣ እኔ ባለጌ ሆንኩኝ ማለት ነው እና በቃ ዝምታን የመረጥኩት አውቄ ነው። በሬ ዘጋውትም ላይ በቃ አያስፈልግም። ቤተሰብ እኔ ባለጌ አይደለሁም። እኔ አንድም ቀን ሰው ቤቴ መጥቶ ፊቴና ጥቁሬ ፊቴና በላሽቻ አላቅም፣ ማንነቴም አይደለም። እና ግን ኢክራም ታውቀዋለች እና ቤተሰብ ቤቴ መታ የሆነ እሷ እንደዚህ እናንተ የሆነ ነገር እንድትሉኝ የሆነ እኔ እንድጠላ ምናምን ነው ሳይ የመኮረች ያለችውና፣ መቼም ነው ማይሳካለሽ፣ መቼም ማለት ነው። እኔ በተቻለኝ አቅም እኔ ብቻ ምንም ነገር አልፈልግም ቤተሰብ እሷ ችግሯ ከሚኪ ጋር ነው ይመስለኛልና በቃ ከሚኪም መቆራረጥ ካለብኝ ምናምን እኔ እንደውም የድሮ ማንነቴ ብቸኝነት ይሻለኛል። ከአንቺ ጋር ከሆንኩ በኋላ እንደውም ያተረፍኩት እኔ ነኝ የማውቀው እና በቃ የድሮ ማንነቴ ብቸኝነት ይሻለኛል። በቃ አንቺን ብዬ በጣም ብዙ ነገር ትቼ፣ ጓደኞቼን ትቼ ከአንቺ ጋር ብቻ ቀረው። አዎ አንቺም ልክ ነሽ እውነት አለሽ እኮ አንለያይም ምናምን መሰለ ቻቸት ሊኖር ይችላል አንቺ ጋር በቃ ልክ ነሽ። ማድረግ ያለብሽ እንዳደረግሹ። ግን ከዚህ በኋላ አጠገብሽ አልደርስም፣ አጠገቤ እንዳደርሽ። ስለእኔ አታውሪ፣ ስለአንቺ አላወራ አለቀ። በቃ ስለ አንቺ ምንም ነገር መናገር አልፈልግም። ከዚህ በላይ አትገፋፊ እኔን በቪዲዮ አይደለም ከኔ ላይ እንድትቆሚ ማረግሽ እኔ በቤተሰብ በቃ እኔ ከዚህ በላይ እምቢ ካልሽ እኔ በቃ በሰው ነው አንቺ ከራሴ ላይ ማስቆሙ እኔ ቪዲዮ ላይ እየመጣ ካንቺ ጋር አፍ አልካፈትም፣ ምናምን ምክንያቱም ሰው የሚያቀን ትላንትና እንደዛ አብረን ስናለቀልቅ ነበረ። ዛሬ ግን መጥቼ እዚች ጋር መጥፎ ነገር ምናምን መናገር አልፈልግም በቃ ከዚህ በላይ ምንም ነገር መናገር አልፈልግም ቤተሰብ እና በቃ ቤተሰብ ከዚህ በላይ እንዳትንም ቅጥል አይደለም ይህንንም ምላሽ የሰጠሁት ቤት መታ ስላባረርኳት ነው እና መጥፎ ሰው ሁኛ አይደለም ወይ እኔ ውሻ ሁኛ አይደለም እኔ እንደውም ቤተሰብ እንዳይሰማ ነው እሷ ቤቷ ጠርታደን እንዴ ውሻ ያደረገችኝ ነይ ብላ እናቷን አስጠርታኝ እኮ ነው እናቷ ምንም በማታቀው ውሻ ያደረገችኝ እኔ ግን እንደዛ አይደለም እንደዛ ማድረግ እኮ ለእኔ ቀላል ነው ለኩኝ ግን አላረግም አላረግም ታቅኛለሽ። ጠቅቀሽ እኔ ትናንትና አብሬሽ ጥሩ ነገር አሳልፈሽ ስለተጣላን ዛሬ መጥቼ መጥፎ ነገር አላወራም፣ ማንነቴም አይደለም። እና ለመጨረሻ ጊዜ ልለምንሽ ይክራም ይክራም። ታይ በቃ ብትጂ ልጅሽን ይዘሽ ሀያ ቦታ አትች። ልጅሽንም ቪዲዮ ላይ እንደዚህ ማ መነገጃ አታድርጊያት። የመጨረሻዬ ነው። እና በቃ ራሴንም ጠይቃለሁ፣ ለምን ይሆን ሰዎች በመጀመሪያ ጥሩ የሚሆኑት ለምንድን ነው የማይኖራቸውን ስብ እና የሚላበሱት? ለምን የማይሆኑትን ነገር ይመስላሉ እ? ለምን